ንስሐ ሳይገቡ ታሪክን ቀያሪ ይባላል። ንስሐ አባት ሳያበጁ እንደ ቃሉ ለመመላለስ ለመጓዝ ሳይዘጋጁ ታሪክን ቀያሪ ይባላል። ያልተቀየረ ታሪክ ይዞ ነውር አይደለም ሰው በሚያውቀው ድህነታችሁ ቢለወጥላችሁ ኃጢአታችሁ ተለውጦላችኋል። ድህነታችሁ ሲፈቅላችሁ በደላችሁ ተሰርዮላችኋል። የባንክ ዳ ሲፋቅላችሁ ሲቀደድላችሁ የዕዳ ደብዳቤ የኃጢአታችሁ በፍዳ የሚያስይዘው የኃጢአት ደብዳቤ ጠፍቶላችኋል፣ ጠፍቶልናል። ዲያብሎስ የሚያቆመው ምስክር የለብንም። ፍርድ ቤት ላይማ ማ የሐሰት ምስክር እምቢሆን ገዝተን ፋይሉን ልናዘጋው እንችላለን። ግን በዲያብሎስ በኩል የሚመዘብዝብንን የኃጢአት ዶሴ ማዘጋ ሳንችል ታሪክን ቀያሪ ይባላል። ከኃጢአት የሚበልጥ ምንም አይነት በሽታ የለም። እንደው ሰው ጤነኛ ነኝ ይላል። የኃጢአት በሽታ እንዳለበት ረስቶ ማለት ንሳሳ ይገባ እኮ ነው። ለዚው እግሩ ከሚያነክስ ሰው ልቡ የሚያነክስ ሰው አይብስም? ይብሳል። ቂመኛ በቀለኛ ሰው አይብስም? እንደ ከመልከ ጥፉ ሰው ልቡ የቆሸሸበት ሰው ይብሳል እኮ አዳፋ ልብስ ከለበሰ ሰው። ይህንን እንኳን ያነጻል እግዚአብሔር፣ ይሄንንም ይፈውሳል። ስለዚህ ወገኖቼ ዛሬ እግዚአብሔር እንደው ለሳራ ልጅን ሰጥቶ የባረካት እኛንም ከኃጢአት ሁሉ ነፃ አድርጎም በእውነት አሁን ይሄ ሊድን ነው ተብሎ ተስፋ የተቆረጠብን ልንሆን እንችላለን። ታሪኬን ቀያሪ ማለት ግን ምን ማለት እንደሆነ ገብቷችኋል። ታሪኬን ቀያሪ ማለት ድህነታችንን በባለጠግነት ሲተካው እንዳይመስላችሁ፣ አሮጌ ልብሳችሁን በአዲስ ሲተካው አይደለም። ታሪኬን ቀያሪ ብላችሁ መዘመር ያለባችሁ እኔ በእውነት እንደ ክርስቲያን ነው ማሰብ ያለባችሁ። ክርስቲያን ታሪክ የተቀየረ የሚለው ከኃጢአት ወደ ጽድቅ ሲመጣ ነው። ክርስቲያን ታሪክ የተቀየረ የሚለው እግዚአብሔርን ወደ ማወቅ ሲሸጋገር ነው። የጳውሎስ ታሪክ የተቀየረው ከአሳዳጅነት ወደ ሐዋርያነት ሲመለስ ነው። ልብ በሉ። የጴጥሮስ ታሪክ የተቀየረው አልቅሶ፣ ጽኑ ለቅሶ፣ መራራ ለቅሶ አልቅሶ የኃጢአቱ ይቅር ሲባል ነው። የማርያም መግደላዊት ታሪክ የተቀየረው ሽቱን ሰብራ በጌታ እግር ላይ አፍስሳ በእንባዋ ኃጢአቷ ከታበሰላት በኋላ ነው። የመጻጉ ታሪክ የተቀየረው መቼ ነው? ሲፈወስ አይደለም፣ ለሌላ ጥያት ነው። እንዲሁም ተላልፎ የተሰጠው ታሪኩ አልተቀየረም። ታሪካቸው በባለጠግነት የተቀየረ መስሏቸው የሚደክሙ ሰዎች አሉ። እንዲ ባለጸጎች ስላደረጋችሁ ብቻ ታሪክን ቀያሪ ብላችሁ እንዳታስቡ። እግዚአብሔርን በእውነት ምክንያቱም እግዚአብሔርን ያመለክ ነው። ሆዳችንን እንዲሞላ አይደል ክርስቲያን የሆን ነው ነጭ ልብስ ለመልበስ አይደለም ክርስቲያኖች፣ ክርስቲያን የሆነው መንግስቱን ርስቱን ለመካፈል ስለሆነ ነው። ሳይቆርቡ ታሪክን ቀያሪ ያለን ብዙ ካህናት መክረዋችሁ፣ ብዙ መምህራን መልሰ አስተምረዋችሁ፣ በቃ አይመለስም ብለዋችሁ ተስፋ ቆርጣችሁ ሊሆን ይችላል። ግን እግዚአብሔር ልባችሁን የባረከው ቀን እንደናንተ አማኝ አይገኝም። በእውነት እንደናንተ ለጋስ አይገኝም። ምክንያቱም ፍያታዊ ዘየማንን በአንድ ቀን እንደለወጠው እናውቃለን እና ነው ከሰላሳ ዓመት በላይ የስርቆት ልምድ ያለውን ሰው በአንድ ቀን መለወጥ ይሄ ከባድ፣ ግን በእግዚአብሔር ዘንድ ደግሞ በጣም ቀላል ነው። ስለዚህ የሳራን ታሪክ የለወጠ እግዚአብሔር የእኛን ታሪክ አይለውጥም? ይለውጣል። ስለዚህ ስንመለስ ኃጢአተኞቹ ሆነን አንመለስም ማለት ነው። አንዷ እናት ግን አለች አሉ ልጄ ሞቶ አልገባም አብራችሁ ቅበሩኝ አለች። ቢባል ቢባል እምቢ አለች። ኋላ አንዱ የድር ሊቀመንበር ነበር። ግሪም ቢካለች ሰዓታችን እኮ ሄደ ቀበሯትናል ይላል። በአይኔ ግብ ይስላ ታረብ ቢጨንቀኝ ነው። የሰው ልጅ ቢጨንቀው ነው። ገሊት ቁማቴድ ማዘኗ በዛ እንዲባል ፀጉር እነጫለን፣ ፊት እንበጣለን፣ ደረት እንደቃለን እንጂ የአስከሬኑ አይኑ ሳይፈስ አጽሙ ሳይፈርስ ፍርድ ቤት ለፍርድ ቤት ውርስ ይገባኛል እያለ ጨርቅ፣ ብር፣ ወርቅ ላይ ሲጣላ ስንቱን ነው ሞት ሳያስብ እየነጠቀ ከላቀለ ስልጣንህ፣ የፈለገ ባለስልጣን ብትሆን የፈለገ በወታደር በመኳንንት ብትከበብ ሞት በር ላይ ደርሶ ንጉስ ነው ብሎ አይመለስም። በሚገባው ገብቶ ይወስድሃል። አየነው እኮ ስንቱን። ስንቱ መጣ ስንቱ ሄደ፣ ስንቱ መጣ ስንቱ ሄደ። በእኛ እድሜ እንኳን ስንቱ አየን። እንደ ጊዜ ያለ እኮ አስተማሪ የለም። አለሟሾ አለሞላዋይ ዓለም እነ ጃንሆይ ግቢ ያልነበርሽም ወይ አለች ሙሾ አልቃሿ እኮ ናት እውነትም እኮ አክብረኛ ዘምርልኝ ሳይሉት ጨርቁን እያነጠፈ ያነገሰ ያከበረ ሕዝብ እኮ ነው። ሌባ ሌባ እያለ ያስወጣቸው። ሌባ ሌባ እያለ ህዝቡ ምን እያለ ነው ቢሉ ሌባ ሌባ እያለት ነው አሉ። ንጉሱን ሰርቃችሁ በት ስትሄዱ ምን ያድርግ ታዲያ ብለው በበጎ ቀየሩትና ያ የከበበ ያ የተከተለ የለም። ወጥ መንግስቱን መጣ ወጣ። እስቲ ግዛርን ለነ ኔሮን ያልሆነች ለነ ታላቁ እስክንድር ለአስሩ የሮማ ቄሳሮች ያልሆነች አለም ለእኛ ትሆናለች እንዴ? ወደድንም ጠላንም እኮ በማለፍ ላይ ነን። በሉ እናንተ ሂዱ፣ እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው። እየሄድን ያለን ሰዎች እኮ ነን። ማን መጣ? ስዩ አፄ ቴዎድሮስ ነው መጥቶ ሄዷል። አፄ ዮሐንስ ነው መጥቶ ሄዷል። ምኒልክ ነው መጥቶ ሄዷል። ኃይለ ሥላሴ ነው መጥቶ ሄደዋል? የደርግ ዘመን ነው መጥቶ ሄዷል። እግዚአብሔር አምላክ እንግዲህ ሁሉንም ያውቃል። የማያልፍ ግን የለም። ትህትና ግን ለሰው ልጅ ገንዘቡ ነው። ምንም የለኝም ያለኝ አንተ ነህ። የበላውን እንዳልበላ ያልበላውንም እንደበላ ማድረግ ይችላል። እግዚአብሔር ይችላል። አይችልም? ባለጸጋውን ድሃ ድሃውን ደግሞ ባለጸጋ ያደርጋል። እግዚአብሔር አይችልም? ባለጸግነት እኮ እንደማያድን አልተረዳችሁትም እን በዚህ ዘመን ሀብት እንደማያተርፍ ሞት ሲመጣ እንደማያስጥል አልተረዳችሁትም ስልጣን እንደማያድን አላያችሁትም አሁን ሕይወት ሳትቀርናት የሰለቸችን ኑሮ ሳይቀርና የሰለችን በሁሉም ነገር መከራ ጠግበናል ሞት ጥግብ ብለናል ሬሳ መሰብሰቡ ሰልችቶናል ለምንድን ነው እግዚአብሔር እንዲህ ያስጨነቀን አስባችሁ ታውቃላችሁ ቆርሶ ማጉረስ ቀዶ ማልበስ ይቅርና አይናችን እያየች ሰዎችን ሲገሏቸው ማዳን የማንችልበት ዘመን፣ እንደ በጎች ሰዎች የሚታረዱበት ዘመን፣ የሰዎች መታረድ ከበጎች መታረድ ያነሰ ሆኖ የሚቆጠርበት ዘመን፣ ሰዎችን እያረዱ ፎቶ የሚነሱበት ዘመን። አየው ርኅራኄ እንዴት ከሰው ልጅ እንደሚጠፋ እግዚአብሔር ሲጣላ ነው፣ ልብ በሉ። ርኅራኄን ከሰው ልጆች ልብ ያጠፋዋል። ዛሬ በብዙ ነገር ወገኖች፣ የምንበላው የምንጠጣው እስከ ማጣት ድረስ ደርሰን አዝነን ተክዘን ይሆናል። ለምንድነው እግዚአብሔር እኔን እንዲህ ያልባረከኝ ብላችሁ አስባችሁ ታውቃላችሁ? ለምንድነው እግዚአብሔር የምንጸልየውን ጸሎቴን ያልሰማ እንዲህ ስጨነቅ ያልደረሰልኝ? ለምንድነው የሁሉ ጭንቅና መከራ ይበዛብን? ወገኖች ሁሉንም እንፈራለን። በዚህ ዘመን ማንን እናምናለን? መንግስትን አናምንም፣ ካህናቱን አናምንም፣ ጳጳሳቱን አናምንም። ማንን እናምናለን? ሰው ባልንጀራውን አያምንም፣ ባል በሚስቱ ሚስትን በባሏ ዘንድ መከባበር፣ መፈቃቀር፣ ሰላም የሚባል ነገር አጥቷል። እግዚአብሔርን፣ ሕጉን እየጣሱ ያስመረሩት በጣም ብዙዎች ናቸው። የታለ ቁርባኑ የታለ ጸሎቱ? የታለ አምልኮቱ? በእውነት ክርስቲያኖች ከሆን በመንፈሳዊ በኩል ሐሰተኞች ነቢያት ወረሩን፣ በሥጋም በኩል በተለያየ መንገድ ሞት መጣብን፣ የደዌያችን ብዛቱ የጦራችን የሰልፋችን ብዛቱ። ዛሬም በዚህ መከራ ውስጥ እያለፍን እንኳን ሚስቱን ፈትቶ ሌላ ሚስት ለማግባት የሚደራደር ሰዋል። ዛሬም በዚህ አስጨናቂ ሕይወት ውስጥ እየኖረ ከሚስቱ ጋር ታርቆ ስጋውን ደሙን ተቀብሎ በመኖር ፋንታ እያመነዘረ መኖር መቀጠል የሚፈልግ በጣም ብዙ ሰው አለ። ስለ ኃጢአታችን ባናለቅስን መከራ መጥቶብን ግን ማልቀሳችን አይቀርም። ወገኖች፣ ስለ ኃጢአታችን ዋይ ባንልም ዋይታ ከየትም ቦታ ይመጣለናል። ዝም አይልም እግዚአብሔር። እምነት ምን ይፈልጋል? ንገሩኛሁ። እምነት ምን ይፈልጋል? አፍ ያላችሁ ሁሉ በሉ፣ ስራ በሉ እሺ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት። ማለ ምን ማለት ነው? መቆየት ማለት። መቆየት ቢቀርም ዝም ብለ ካለህበት ቦታ ላይ ሁነ፣ ሳትነቃነቅ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት፣ የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ፣ ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። እምነት፣ ተስፋ፣ ፍቅር ተስፋችን ኢየሱስ ክርስቶስ አያሳፍረንም። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተ ክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆያል። ሰው የሰበረውን እግዚአብሔር ይጠግነዋል። ሰው የጣለውን እግዚአብሔር ያነሳዋል። ሰው የራቀውን እግዚአብሔር ይቀርበዋል። ሰው የጠላውን እግዚአብሔር ይወደዋል። እግዚአብሔር የጠላውን ማን ይወደዋል? እግዚአብሔር የጣለውን ማን ያነሳዋል? እግዚአብሔር የራቀውን ማን ሊቀርበው ይችላል? እግዚአብሔር ያዋረደውን ማንም ከፍ ሊያደርገው አይችልም። እንዲህ ተብሎ ነው የተጻፈው፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ በጠላቶቼ ላይ አፌ የተከፈተ በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ምንድን ነው? እግዚአብሔር ይገድላል፣ እግዚአብሔር ያድናል። እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጠጋ ያደርጋል። እግዚአብሔር ይኮንናል፣ እግዚአብሔር ያጸድቃል። እግዚአብሔር ያዋርዳል፣ እግዚአብሔር ያከብራል። ስለዚህ ኑ ሁሉን ወደሚገዛው ወደ አምላካችን ወደ እግዚአብሔር እንመለስ። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው በልዎ። ለእግዚአብሔር ግሩም ግብርከ እግዚአብሔር፣ እንደዚህ በሉ። ስራ ግሩም ነው ባይኖረንም፣ እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም፣ እግዚአብሔር ስራው ግሩም ነው። እውቀት እየተከፈለብን ብንጨነቅም፣ እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድን ነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ፣ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁም። ሰው ስለሆንን እግዚአብሔር ስራው ምንድን ነው? ወገኖቼ ግሩም ነው፣ ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድን ነው ግሩም ነው። በስጦታው አይለካም፣ እግዚአብሔር ስለ ሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ እናት ልጇ እንዳይታመምባት ከጣፋጭ ነገር ተከለክለዋለች። ስስታም ሆና አይደለም፣ ልጁ በጣም ያምረዋል፣ እናት ተከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና ጻድቅሰ ዘይትገደፍ ኢርኢኩ ጻድቅ ሲወድቅ አየሁም በእግዚአብሔር ኃይል ስለሚያምን እያመመህ እግዚአብሔር ፈዋሽ ነው በል እየራበሽ እግዚአብሔር መጋቢ ነው በይ ምክንያቱም በልተው የሚሞቱ አሉ ሰዓት ትኖር ያለሽ ማን ስላለ ካንቺ ጋራ እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ እከሌ ከኋላ ተነሥቶ ከእኔ ኋላ ተነሥቶ ትምህርቱን ጨርሶ ሃብታም ሆነ አታውቀውም እከሌን ብር ቆጥሮ ነው ያየኸው በብዙ መከራ ውስጥ ነው ያለው ላንተ መሽቶ ይነጋል ጨው ያለው ጨው የሌለው አትልም። ያገኘውን ትበላለ፣ ይስማምሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የሃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመጽና በግፍ ስራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የሃጢአተኛ ከፍታ የውሸት ነው። ርኢ ክወላጥ አብዮ ተለዓለ ከማርዘ ሊባኖስ፣ እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። እግን እዛው አለሁ ማን ስላለ ከኔ ጋር ስለዚህ፣ ታገሱ እግዚአብሔርን ጠብቁት። አታጎረምሩ ጎደለብኝ ብላችሁ ድንቀት አጣኋቸው። መጀመሪያ ግን እግዚአብሔር እኔ ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክንላል እንደ ዳዊት ለትንሽ አላልንም ቆይተናል ከወደቅን ከሌ ከኋላ የተነስቶ እግዚአብሔር ግን ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም፣ ዘሩ እህላቱ አይለምንም። ማይ ተብያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔ ዓለም ሁላችንን የሚያንሳን። ልጁ እንዲያገባ ተፈልጎ አንዲት ልጅ ወዶ ይመጣና አባዬ ማዬ፣ ባልና ሚስት እንደ እውነተኛ ባልና ሚስት ተሰብስበው እያዋሩ ነው። ምንድነው? በሳቅ ደስታ መጣ ነው። ምንድነው ልጅ አይ ሚስት ላገባ እኮ ነው። እሰይ አለችናት። አባትም እሰይ አለ። እንዴ ትንሽ ቅር አለው አባት። እየሰማችሁ ነው። ማንን ነው የምታገባ? አለው ዘወር አረገና ወደ አንዱ ግራውንድ ወስዶ፣ ከዚህ ከኛ ሰፈር እልፍ ብሎ ካለው ሕንጻ ስር ያለች እገሊት ምትባል። ስሟልን ገራችሁ እሷና አባት አንተ፣ እሷ ግማሽ እህትህ ናት፣ እሷን ማግባት አትችልም ይለው። ምን ማለት ነው ግማሽ እህትህ ናት? በድብቅ የወለዳት ማለት እኮ አየት። ኋላ ልጁ መቼም እኔ፣ የአሁኑ ወጣት እኔ ገርመኛ ሳያፈቅር እንጀራው አልበላኛለ። እንዲሁም ይገርመኝ እኮ ነው። አቤት አቤት ውሸት፣ አቤት ውሸት! እንዲሁ ሁለት ኪሎ ሙዝ ገዝቶ ያቀበለ ይመስል በላሽ በላ። እንዲ በጣም የውሸተኛ ትውል እንዴት እንደመጣ ብን። የውሸት ፍቅር በወሩ የምታዩት የኔ ማር፣ የኔ ስኳር፣ የኔ ቼክ አሁን ምን ማለት ነው? ይ ስኳር ስትቅም ስትቀም ዋል ብትዩ ሲቀም ይውላል። ይሰለቻ ነው ማር ስትበሉ ዋሉ ብትባሉ ትበላላችሁ? ማር እኮ ይሰለች። እንደ ማር ትሰለችኛለሽ፣ እንደ ማር ትሰለች። እኔ ብሆን እንዴ ወጣት መመክረው የማይሰለች ምንድን ነው? ውሃና እንጀራ የኔ ውሃ የኔ እንጀራ በለበባራሽ ንሚያ የሚገርም እኮ ነው። እና እንደ ማር ትሰለችኛለች ነው መልእክቱ። እና ወደ ስምንት ወር ተጓዳይ ሰውየ በአሁኑ ወጣት አስተሳሰብ በፍቅር ተጎድቶ መሆኑን በስምንተኛው ወር አገግሞ ምስጢሩን ደብቆ ለእናቱም ሳይነገር ሌላ ሴት ደግሞ አፍቅሮ መጥቶ ላገባ ነው ይላል። አሁንም እናት አባት ተቀመጡበት። አሁንም አባት ጎተት ታድርጎ ወስዶ ወደ ጓዳ፣ ማን ነው የምታገባ? በዚህኛው ሳልሆነምና በዚህኛው ደግሞ ገሊትን ላገባ አሃ እሷም ግማሽ እህት ናት እንዴ! እንደዚህ አይነት አንድ ቄስ ምን አሉ አሉ። እንዲሁ ገሌት ጋር ተኝች እንዲሁ እንዲሁኝ እያለ ሁልጊዜ ነግራቸዋል። ሰውየው መቼም ንስሓ አባት ያልተሸከመው ጉድ እኮ የለም። እንደ ክርስቶስ ያለ ብን ኃጢአት ተሸክሞ የሚኖሩ እኮ ናቸው። ከይነት አረ እንዲው አንተ ሰው እንደ ፈሮን እግዚአብሔር ሕዝቤን ልቀቅ ብሎሃል አሉት። በጣም የሚያሳዝን ተናደደ፣ ልጁ እናቴንም በድሏታል። እኔንም መቼም አባዬ እያለ ሚስማገኝ አልመስለኝም፣ አለና እውነቱን ለናት መናገር አለብኛል። ይሄ ልጅ ለእናቱ ይንገራት አይንገራት፣ ቢነግራት እኮ በጣም በጣም ከባድ ነው አለ። ልታብድ ትችላለች፣ ራሷን ልታጠፋ ትችላለች። እና ሊነግራት ወሰነ። ለማንኛው ሄደና ማዬ፣ አባዬ እኔንም አንቺንም በድል ወዳል። ምንድነው ልጄ ትላለችና እኔ አባዬ እያለ ሚስማገኝ አልመሰለኝም መሰለኝም እንዲህ ሲላት፣ ትችናት ምን ምን የሚሰማት ይመስላችኋል? እሷ ፈገግ ሳቅ ትላለች። እንዴ ልጁ ደነገጠ። እሷ ምደነግጥ ቢመ ተጨንቋል። እሱ ፈገግ አይምሮ አንስታ ነው ምንድን ነው ይላል። አይዞህ ልጅ ማግባት ትችላል። አንተም የእሱ ልጅ አደለህም። አያች በዚህ አይነት ህይወት ነው እኮ እንግዲህ ይህንን ትውልድ አሁን ፈጥረን ፈጥረን የማይረባው ትውልድ በዚህ ወጥቶ የተረገመው 666 ከእኛ የበለጠ 666 አለ። በእውነት በትዳራችሁ ጽንታችሁ በትዳራችሁ ያለውን ፍቅር አጽንታችሁ ሰይጣንን አሸንፋችሁ መልካም ዘር ተክታችሁ እንደ ኤልሳቤጥና እንደ ዘካርያስ ሉቃስ አንድ ስድስት ላይ ወክል የሆኑ ጻድቃን እምንቱ በቅድመ እግዚአብሔር ሁለቱም ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ፣ እንዳለ ሚስትም ባልም በእግዚአብሔር ፊት ጻድቃን ሆነን ከቀጠል የሚወለደው ልጅ የተባረከ ዓለምን የሚያስማማ ቤተ ክርስቲያን ሃይማኖቱን የሚያጸና እግዚአብሔርን የሚፈራ ሰይጣንን በጾም በጸሎት የሚያሸንፍ ለሰይጣን እጅ የማይሰጥ ክርስትና የገባው ፍቅር የሚያውቅ ትውልድ መተካት፣ አሸናፊ አንበሳ የሆነ ትውልድ መተካት የምንችለው ተዳራችንን አክብረን ሃይማኖታችንን አጽንተን ክርስቶስን ተከትለን እና አብርሃምን መስለን ከኖርነን አሸናፊዎች ነን። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተ ክርስቲያን ጠላት የወንባት ከማንም በላይ እኛ ነን እያለ ሲናገር፣ ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከእኛ የባሰ ጠላት ነ ከእኛ በላይ እጅግሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊ በስራ ማገዝ፣ የተማረው ያን ተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትሪያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው ይመስል። ይህን ከእነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር እፈልጋለሁ። ቅድም አንትሽ ደቡብ ነው። አሁን ጊዜው የደቡብ ነው እያለ ነበር። ተስማማላችሁ አትስማሙ? አይ አይስማሙ። ማየ ልፋሲል ነው። ተስማማላችሁ አትስማሙ? እስቲ ግለጹ። በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡባዊት ቤተክርስቲያን ልትባል የምትችልበት አንድ ነገር ልንገራችሁ። ፓትርያርኳን የምትጠራው በወላይትኛ ነው። ይህን ታውቃላችሁ? ብፁ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ እጨጌ እቆ ወላይ ትኛ አባት ማለት ነው ፓትርያርኳ በወላይ ትኛ ምጠ ቤተ ክርስቲያንች በጣም ብዙ ቅዱሳን ብዙ ሥራ ሰርተዋል ደቡብ ላይ እውነት ለመናገር ሰሜኑ ተሰብኳል አዋቂ ነው ሊቅ ነው ምናምን ስለተባለ እንደውም ለመናፍቃን በጣም የተመቸውና ሰው የካደ ያለው ሰሜኑ ላይ ነው። ቤተ ክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይህን ማመን አለባቸው። የቤተ ክርስቲያን ትንሣኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል። በጣም ብዙ ስራ መሰራት ይችላል።